ይህ በከፍተኛ ደረጃ ላይ ያለ ታዋቂ ተዋናይ ፓርካንግ የተባለ ሰው ታሪክ ነው። ፓርካንግ በወቅቱ በሚያው ጫፍ ላይ የደረሰ ነበር። አናቱ ባለም ላይ ከየትኛው ቦታ ማንኛውም ነገር መግዛት እስከሚችልበት ድረስ ደርሷል። ሀብትም ሆነ ሙያውንም አሳክቷል። ይህ ስለ እድሉ እንዲደሰት አድርጎታል። ካንግ በጣም ውድ በሆነ የቅንጦት አፓርታማ ውስጥ ይኖራል። በዚያን ጊዜ ጆዩን እንዲሁም ተዋናይ ነበር። ይህ ነገር ጥሩ ሚና ስላላገኘ በመጨረሻ ተወነውን ለማቆም ወሰነ እና ለመተዳደሪያው ስራ አስኪያጅ ሆነ። ጆይን እንደ ተዋናይ ስራውን ከጀመረበት ጊዜ ጀምሮ በዚህ ደረጃ ላይ መድረስ እንደሚችል ይጠብቅ ነበር። ምንም ነገር ሳይኖረው ከሩቅ ቦታ እንደመጣ እያወቀ ሰው የሆነ የተባለ ትልርካንግ በሴል የስነ ጥበብ ኤግዚቢሽን ሲከፍት በቴሌቪዥን ሽልማት ሲቀበል ተመለከታችን። በዚህ ምሽት በገና ዋዜማ ታሳሳይ አራት ካንግ ከቤተሰቦቹ ጋር ለማሳለፍ ወደ ቤቱ ይሄድ ነበር። ነገር ግን ጆይን እንዲቆይና ወደ መጠጥ ቤት እንዳጅበው ጠየቀው። ታዋቂ ተዋናይ ከመሆኑ በፊት ብዙ ይጠጣበት የሆነ ነበረው ተመሳሳይ መጠጥ ቤት። ካንግ እና ጆዩን በዚያን ጊዜ ለሚና አብረው ኦዲሽን ገብተው ነበር። እስከ መጨረሻው ዙር ድረስ ገብተው ነበር። ባልተጠበቀው ሁኔታ የእድል እንስት አምላክ በካንግ ጎን ነበረች። እናም ኦዲሽኑ አሸንፎ ታዋቂ ተዋናይ የሆነ ጆዩን ደግሞ ትወናውን አቁሞ ስር ያስቀያዩ ነው። ጆዩን ይህን ሲሰማ ከአንግ አስር አመታት በፊት በመጠጥ ቤት ውስጥ ሶዩን እንዴት እንደጣላት አስታውሰ ስለዚህ ተለያዩ። ሶዩን የትወና ስራዋን አቋርጣ የጥበብ እውቀቷን ለማዳበር ወደ ኒውዮርክ ሄደች። ከአንግ ደግሞ ብቻውን ወደ ቤቱ ተመለሰ። በታክሲ ውስጥ ሹፌሩ በገና ዋዜማ ላይ እንደዚህ ያለ ታዋቂ ተዋናይ ተሳፋሪ በማግኘቱ እድለኛ እንደሆነ ተሰማው። ሾፌሩ ካንግ ህልሙን እየኖረ መሆን አለበት፣ እናም አንድ ሰው ሊጠይቀው የሚችለውን ሁሉ ስላለው ደስተኛ መሆን አለበት ብሎ አሰበ። ነገር ግን ካንግ ሾፌሩም እንደሚሰማው የማያውቅ ነገረው። ሾፌሩ ሀብታምና ታዋቂ በመሆን በዓለም ላይ ደስታና እርካታ ዋስትና እንዳልሆነ መለሰ። በድንገት ሾፌሩ የካንግን ልብ ውስጥ ያለውን የሚያውቅ ይመስል ትርጉም የለሽ ጥያቄ ጠየቀው። ያለፈውን ጊዜ ለመቀየር እድሉ ቢሰጠውም እንደሚያደርገው ጠየቀው። ሾፌሩ ካንግ ከሲሆን ጋር ያለውን ግንኙነት ሲያቋርጥ የወለፈውን ጊዜ ለመቀየር እያሰበ እንደሆነ ያውቃል። እናም ያንን ቦታ ወደ እውነታ ለመቀየር እንደሚረዳው ተነገረ። በማግስቱ ጠዋት ካንግ በዘመናዊ ቤት የእንጨት ወለል ላይ ነቃ። ራሱን የሚያውቀው ቦታ ላይ በማግኘቱ እና ሁለት ልጆች አባቴ ብለው ሲጠሩት በማየቱ በጣም ተደናገጠ። ከሁሉም በላይ በጣም የሚያውቀውን ሰው የሕይወቱን የጠፋ ፍቅር ሚስቱ መሆኗን ሲያውቅ የበለጠ ደነገጠ። ሰውየውን ካንግ ትናንትና ማታ በጣም ስለጠጣ ገና ከስካሩ እንዳነቃ አስባ ነበር። ካንግ በዚያ ጠዋት ምን እንደደረሰበት ለማወቅ ሞከረ። ጆዩን ለማግኘት ሞከረ፣ ነገር ግን ማግኘት አልቻለም። ካንግ ወደ አፓርታማው ለመመለስ ወሰነ። በዘፈቀደ ወደ ውስጥ ገባና የጥበቃ ሰራተኛውን ግራ አጋባው፣ ምክንያቱም እንደ ነዋሪዎች አንዱ ተደርጎ አይታወቅም። ካንግ ወደ ላይኛው ፎቅ ወጥቶ የበር መቆለፊያውን ለመክፈት ሞከረ፣ ነገር ግን አልሰራም። ከዚያም ሰብሮ ገባና ሁከት ፈጠረ። ስለዚህም የጥበቃ ሰራተኞች ሊቆጣጠሩት ተገደዱ። ካንግ ማንም ቢያውቀውም ታዋቂ ተዋናይ እንደሆነ ለማስረዳት ሞከረ። ብዙም ሳይቆይ ካንግ ፖሊስ ጣቢያ ደረሰ። ተናዶ ግራ ተጋብቶ ነበር። ፖሊሶቹ አፓርተማው በመረጃ ቋቱ ላይ እንደጻፈው የእሱ እንዳልሆነ አስረዱ። ካንግ በአንድ ላይ ሳጣውን ሁሉ በማግኘቱ ደነገጠ። ሰውየውን እሱን ለመውሰድ ስትመጣ ካንግ የበለጠ አፈረ። ሶዮን የካንግ ሚስት እንደሆነች ተናገረች። ነገር ግን ካንግ ሚስቱ እንዳልሆነች ተናገረ። እርግጥ ነው ሶዮን ተናደደች እና ካንግ ፍቺ እንደጠየቀች አሰበች። ፖሊሶቹ ካንግ ተዋናይ ነኝ ብሎ ስለተናገረ ግራ እንደ የተጋባ ይመስላል። ፖሊሶቹ ካንግ ተዋናይ ነኝ ብሎ ስለተናገረ ግራ የተጋባ ይመስላል አሉ። ሁለቱም ወደ ቤታቸው ሄዱ። ካንግ አሁንም ሶዩንን ማግባቱ እውነት እንደሆነ እያሰበ ነበር። ባሏ ስለ ጉንኝንሳቸው በተደጋጋሚ ሲጠይቅ የሰብሳቸው ሶዩን ካንግን ለማንቃት እንደገና በጥፊ መታቸው። በዚያን ጊዜ ካንግ የሚያልፍ ታክሲ አየ። ከጆዩን ጋር ከጠጣ በኋላ በዚያ ምሽት የደረሰበትን አላስታውሉ ታክሲ ወስዶ ከአሽከርካሪው ጋር ተነጋገረ። ከዚያ በኋላ ደረሰ የማስታወስ ችሎታውን እንዳጣ ነገራት። ከእነሱ ጋር የነበረውን ህይወት ማስታወስ አልቻለም። መጠጣቱን አቁሞ ሂሳቦችን ለመክፈል እንድትረዳው ጠየቃት። ዛሬ የታክሲ ሹፌር መልስ ይሰጣል ብሎ አስቧል። ካንግ መልሱን ለማግኘት ልጆቹን ይዞ ሄደ። ወደ ታክሲ ኩባንያው ሄዶ በገና ዋዜማ ስለወሰደው ታክሲ ጠየቀ ነገር ግን በዚህ ያሉ ሰራተኞች ስለ ታክሲ ባህሪ የተነገራቸው በኋላ ያንን ባህሪ የሚመስል ታክሲ እንዳላየው ጠየቁት። ስለ አዲሱ ህይወቱ መረጃ ለማግኘት ካንግ መኝታ ቤት ውስጥ የነበሩትን መንታሪዎቹን አንዳንድ ነገሮችን ጠየቀ። ካንግ ከሲሆን ጋር መተኛት ምቾት አልሰማውም፣ ምክንያቱም በእውነታው ውስጥ በሱና በሷ ላይ የደረሰው ሁሉ ጊዜ ብቻውን ከተኛ በኋላ አሁን የወደው ከነበረው ሰው ጋር መተኛት ነበረበት። የዛኔ አዲሱ ቤተሰብና ፈጽሞ ይኖሯል ብሎ ያላሰበው ቤተሰብ በመጨረሻ ተጀመረ። አብረው ይተኛሉ፣ አብረው ይበላሉ፣ መንታ ልጆቹን ይንከባከባሉ እና በቤት ውስጥ የአባትነትና የባልነት ሚና መወጣት ነበረበት። ከንግ ከመንታዎቹ ጋር ስሜታዊ ግንኙነት አልነበረውም። እና አሁንም ከአዲሱ ህይወት ጋር መላመድ አልቻለም። ለእሱ ተደጋጋሚና ሰጅ ህይወት ነው። አንድ ምሽት ጆይን ካንግን አስታወሰው። ከሚስቲክ ቲቪ ጋር ለፊልም ቀረጻ ምህራ ግብር ነበሩ። ሚስቲክ ቲቪ ዝቅተኛ ደረጃ ያላቸውና መጥፎ ፊልሞችን የሚያሳዩ የቲቪ ጣቢያ ነበር። በቤተሰቡ ፊት ጥሩ ቢሰራም፣ አሁን ስራው ቆሻሻ እንደሆነ ያስብ ነበር። በዚያን ጊዜ ጓደኛው ደውሎ የቴአትር ስር ትርኢቱን እንዲያስተዋውቅለት ጠየቁ። ከቲቪ በተጨማሪ ከአንጊህም ህይወት መምራቱ አስደናቂ እንደሆነ ተረዳ። በመጨረሻም ህይወትን ማጣጣም ጀመረ።